እዛኩን እስኪ ባጃጁ መጣ። ባጃናእስ ባጃጁ መጣ፣ ባጃጁ ባጃጁ። ሰላም እንዴት ናችሁ? እስኪ ገባ ገባ በሉ። የገባችው ልጆች ንገሩኝ። ኮኔክሽኑ ቆንጆ ነው። በተቻላቸው አቅም ጻፉ። ሆመን እንጀራ ልጋግር ነው። እንደገና ደግሞ ምሳ እየሰራው ነው ማለት ነው። እና እየሰራው ከእናንተ ጋር መቆየት ፈልጋለሁ። እስኪ ያላችሁ ልጆች ኮመንት ጻፉ ኮመንት ጻፉልኝ። ምንም ሊሰማ አልቻለም። በቃ ሀይል የለውም ደስጠላ። ይሄ ታይም በጣም ነው ያስጠላ። ኮመንት ጻፉ፣ ጋይስ ኮመንት፣ በደንብ ይታያል አይታይም የሚለውን ማወቅ እፈልጋለሁ፣ ኮመንት እየጻፋችሁ። ምክንያቱም አሁን ያለሁት በላይ በኩል ስለሆነ ኮኔክሽኑ የሚሰራ አልመሰለኝም እና ለእኔ ቆንጆ ሆኖ የሚታየኝ እራሴ በደንብ እጻፍ። ዛሬ ድርቆሽ ነው የምሰራው አም ቆንጆ ነው አይደለም የሚለውን ነገር እናያለን አብረን። እኔ በጣም ተገርም ያለው ግን ድርቆሽ እንጀራችንን ኦንላይን ላይ እየሸጡብን ነው። ያው ቆንጆ እንጀራ ነው፣ በጣም ቆንጆ እንጀራ ነው። በደንብ በደ በኋላ አየዋለሁ። የሚመረጥ ነገር ካለው አይታወቅም፣ የሆነ ነገር ካለው በደንብ አየዋለሁ። ውጭ ወጭ ለተጫወቱ እዚህ ጋር አንድ ልጅ እንዳይመጣ እንጀራ ልጋግር ነው። ምጣዱን ለኩሻ አለው እንዳትቃጠሉ

ጋፉ ኮመንት ካልጻፋችሁ እኔ ማወቅ አልችልም ከእናንተ ጋር ያለን ግንኙነት ጥሩ ነው አይደለም የሚለውን ነገር ማወቅ አልችልም ጋይስ ኮመንት ጻፉልኝ ለነገሩ የሥራ ሰዓት ላይ ነው የገባውባችሁ መሰለኝ። ስራ ሰዓት ላይ ናት። ስጋ ፍርፍር ነው ቋንጣ ፍርፍር ነው የምፈረፍረው፣ እና እዚህ ጋር ስጋዬንና ቆሌት እያቆላለሁ እገኛለሁ። እና እንደነገርኳችሁ ቆንጆ ድርቆሽ ደርሶኛል። ድርቆሽ አማቡ ጓደኞቼ ለፈው አዲስ ጀበና ገበያ ሄጄ ከዛ ምን አረኩላችሁ መሰ ሚንጣ አስራ ሁለት ውስጥ አስገባው እና ግባ ብለው በእጅ ግባ ብለው ግባ ባብሎ አልገባለኝ። መጨረሻ ላይ አንድ ትልቅ የድንጋይ ሽ ምትት ምትት ምትት ታረፈ። በመድኃኒዓለም በቃ እምቢ አለኝ በእናታችሁ።